የዘይት ፍጆታን የሚቀንስላችሁና ከተለመደው የድንች ጥብስ ወጣ ያለና የተለየ ድንች ጥብስ እንዴት እንደምታዘጋጁ ያሳያችኋለሁ። የዛሬውን ድንች ጥብስ ከፈለጋችሁ ብቻውን ከማባያ ስልስ ጋር ካልሆነ ደግሞ የተለያዩ ምግቦችን ስታዘጋጁ ከጎን እንደማባያ ወይንም እንደ አይነት አድርጋችሁ ማቅረብ ትችላላችሁ። የድንች ጥብሱ ስያሜ ግሪክ ሌመን ፖቴቶ ይባላል። ይህም የተባለበት ምክንያት የዚህ ድንች ጥብስ አሰራር የተወሰደው ከግሪኮች ስለሆነ ነው። የዛሬውን ድንች ጥብሳችንን ለማዘጋጀት በዋነኝነት ድንች እንጠቀማለን። ዛሬ የማሳያችሁ ልኬት ለሶስት ሰው የሚበቃ ሲሆን እናንተ በዛ አርጋችሁ ማዘጋጀት ካሰባችሁ የድንቹን መጠን ከፍ ማድረግ ይኖርባችኋል። እኔ የተጠቀምኩት የድንች መጠን 700 ግራም ነው። አስቀድማችሁ ድንቹ ምስሉ ላይ በምትመለከቱት መሰረት በብሩሽ ታጸዳላችሁ። ላዩ ላይ ያለው ጭቃ ከደረቀ ለተወሰነ ደቂቃ በውሃ ዘብዝፋችሁ መተው ይኖርባችኋል። ድንቹ በጣም የማይቆሽሽባችሁ ከሆነ አስቀድማችሁ ልጣችሁ ማጠብ ትችላላችሁ። ነገር ግን እኔ ማዘጋጀ ያላጅበት ቦታ እንዳይቆሽሽ እንዲሁም በቀላሉ ለመላጥ እንዲመቸኝ ሁልጊዜም ቢሆን አስቀድሜ ያጠበይ ልጠዋለው። በዚህ መልኮ አጥባቸው የምትልጡ ከሆነ የተበላሸ ካለው እንዲሁም አረንጓዴ ድንሽ ከሆነ ብዙ ሳት አስቀድማችሁ መለየት ትችላላችሁ። ድንቹ ምስሉ ላይ በምትመለከቱት መሰረት አጥባችሁ ውሃውን ካንተፈጠፋችሁ በኋላ ቢላ በመጠቀም ትልጦታላችሁ። ልክኔ እንደማደርገው በቢላ የመላጡ ልምድ ከሌላችሁ በካሮት መላጫ በመጠቀም መላጥ ትችላላችሁ። ድንች ለረጅም ጊዜ ሳይበላሽ እንዲቆይላችሁ ከፈለጋችሁ በጭቃ እንደተሸፈነ ውጪ ላይ ማስቀመጥ ይኖርባችኋል። ነገር ግን አጥባችሁ ካስቀመጣችሁት እርጥበት ላዩ ላይ ስለሚቀር በሁለት ቀን ውስጥ ኩስምን ብሎ ይበላሽባችኋል። ስለዚህ የገዛችሁትን ድንች ለሳምንታት ምንም ሳይሆን እንዲቀመጥ ከፈለጋችሁ ሳታጥቡ ከነጭቃው ማስቀመጥ ይኖርባችኋል። በተጨማሪ ድንቹን ፈጽሞ ማቀዝቀዣ ቤት ውስጥ ማስቀመጥ የለባችሁም። ድንች ደረቅና እርጥበት የማያገኘው ቦታ ከተቀመጠ ለቀናት ምንም ሳይሆን ይቀመጥላችኋል። ድንቹን ከላጣችሁት በኋላ አየር ሲያገኝ ወዲያው የመጥቆር ባህሪ ስላለው እየላጣችሁ ድንቹን ውሃ ውስጥ ማስቀመጥ ይኖርባችኋል። የላጣችሁትን ልጣጭ መጣል ካልፈለጋችሁ የጓሮ አትክልቶች ካሏችሁ ቆፍራችሁ ውስጥ መቅበር ትችላላችሁ። ልጣጩ በጊዜ ሂደት ቆንጆ ማዳበሪያ ይሆንላችኋል። አሁን ደግሞ ነጭ ሽንኩርት ልጣችሁ አድቅቃችሁ ትከትፋላችሁ። እኔ ትንሽ ጠንከር ያለ ጣዕም እንዲኖረው ስለፈለግኩ ስምንት ፍሬ ነጭ ሽንኩርት ተጠቅሜ ያለው ነጭ ሽንኩርቱ ከድንቹ ጋር ተቀቅሎ ሲጠበስ ልዩ የሆነ ጣም ስለሚሰጠው እዚ ጋር ነጭ ሽንኩርት እናንተም በርከት ታርጋችሁ ብትጨምሩ መክራችኋለሁ። በቤት ውስጥ ሊበላሽባቸው የደረሰ ነጭ ሽንኩርት እንዴት ወደ ዱቄትነት እንደምትቀይሩት መማር ከፈለጋችሁ ከዚህ በፊት በመለኛ ገጽ ስላሳየን እዚሁ ገጻችን ላይ መጎብኘት ትችላላችሁ። መለኛ ላይ የምንለቃቸውን ቪዲዮዎች ሳይፈጥኑ ረጋ ብለው ከሰፊ ገለጻ ጋር መመልከት ለምትፈልጉ የመለኛ ተከታታዮች ቪዲዮዎቻችንን የፌስቡክ ገጻችንና የዩትዩብ ገጻችን ላይ ከሰፊ ገለጻ ጋር እንለቅላቸዋለን። ስለዚህ የፌስቡክ እና የዩትዩብ ገጻችንን ሰብስክራይብ ማድረግ እንዳዘነጉ፣ በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን እንዳዘነጉ። የተለያዩ ያበሻ እንዲሁም የፈረንጅ ምግብ መማር የሚፈልጉ ወዳጅ ዘመድ፣ ጓደኞች ካላችሁ ይህን የመለኛ ገጽ አጋሩልን። ነጭ ሽንኩርቱን አድቅቃችሁ ከከተፋችሁ በኋላ ድንቹን ደግሞ ትከትፋላችሁ። ድንቹን ለመክተፍ ለሁለት ትሰነጥቁትና እንደ ድንቹ ትልቀትና እንሰት ሶስትና አራት ቦታ ትሰነጥቁታላችሁ። ድንቹ እኩል እንዲበስልላችሁና ተመሳሳይ ጣዕም እንዲኖረው በቻላችሁት መጠን በቁመቱ እኩል አርጋችሁ መክተፍ ይኖርባችኋል። አንዱን ተለቅ አንዱን ደግሞ አነስ አርጋችሁ የምትከትፉት ከሆነ እኩል አይበስልላችሁም። ድንቹ ላይ የሚገኘው አሚዶ በተወሰነ መልኩ እንዲቀንስላችሁ ከፈለጋችሁ ከከተፋችሁት በኋላ በንጹሕ ውሃ አንድ የለቅለቅ ማድረግ ይኖርባችኋል። ይህን ድንች ከትፋችሁት ወዲያው የማታበስሉት ከሆነ ውሃ ውስጥ ማቆየት ይኖርባችኋል። ውጭ ላይ ካቆያችሁት ድንቹ ጠቁሮ ሊበላሽባችሁ ይችላል። ዛሬ ከማሳያችሁ ድንች ጥብስ ውጪ ሌሎች የድንች ጥብስ አይነቶችን መማር የምትፈልጉ የመለኛ ተከታታዮች እዚሁ ገጻችን ላይ ብዙ ታገኛላችሁ። ለበርገር ለሳንዱች እንዲሁም ለዶሮ አርስቶ የሚሆን የድንች ጥብስ ከፈለጋችሁ ከተለያዩ በርገሮችና የዶሮ አርስቶች ጋር ያሳየናችሁን የድንች ጥብሶች ሞክሩ። ከድንች ጥብሶቹ ጋር የሚሄድ የማባያ ስልስም ከፈለጋችሁ እዚሁ ገጻችን ላይ ቀርቦላችኋል። አሁን ከትፋችሁ ያዘጋጃችሁትን ድንች አንዴ በንጹህ ውሃ ለቅለቅ ታደርጉታላችሁ። ድንቹን በንጹህ ውሃ አንድ የለቅለቅ ካረጋችሁት በኋላ ይህንን ይመስላል። አሁን ድንቹን እናበስላለን። ድንቹን ለማብሰል የመጋገሪያ ትሪያችሁ ላይ ሶስት ኩባያ የዶሮ መረቅ ከላይ ትጨምራላችሁ። ይህ የዶሮ መረቅ የተለያዩ ቅመሞች በዶሮ ስጋ ተቀቅሎ የሚዘጋጅ ነው። የዚህን የዶሮ መረቅ አዘገጃጀት በሚቀጥለው የመለኛ ቪዲዮ አዘጋጅላችኋለሁ። ያዘጋጃችሁት የዶሮ መረቅ በቤት ውስጥ ከሌላችሁ ከዚህ በፊት ያሳየዋችሁን አንኳር የዶሮ መረቅ በውሃ በጥብጣችሁ መጠቀም ትችላላችሁ። የዶሮ መረቁን የመጋገሪያ ትሪው ላይ ከገለበጣችሁ በኋላ ያዘጋጃችሁትን ነጭ ሽንኩርትና የሾርባ ማንኪያ ዘይት ተጨምሩ ጀምራላችሁ ድንች ጥብሱ የተሻለና ቆንጆ ጣዕም እንዲኖረው ደግሞ አንድ የቡና ማንኪያ ደረቅ ጦስኝ ከላይ ትጨምሩበት አላችሁ። ጦስኙን በሚገባ በእጃችሁ አሽታችሁ ከላይ ከጨመራችሁ በኋላ አንድ ተለቅ ያለ የሎሚ ጭማቂ ከላይ ታፈሱበት አላችሁ። እዚህ ጋር በሎሚው ፋንታ አቸቶን እንጠቀም ለምትሉኝ የመለኛ ተከታታዮች ሁለቱም የተለያየ ጣዕም ስላላቸው አቸቶውን ከምትጠቀሙት ይልቅ ሎሚውን ብትጠቀሙ ተመክራችኋለሁ። ከአቸቶ ይልቅ ሎሚው ከነጭ ሽንኩርቱ፣ ከጦስኙ፣ ከዘይቱ እንዲሁም ከዶሮ መረቁ ጋር ሲዋሃድ ለየት ያለና በጣም ቆንጆ ጣዕም ይኖረዋል። ሎሚውን ከላይ ከጨመቃችሁበት በኋላ በማማሰያ በሚገባ ትቀላቀሉ ታላቸው። አሁን የምትፈልጉትን ያህል ጨው ከላይ ተጨምሩና ከጥፋችሁ ያዘጋጃችሁትን ድንሽ ከላይ ተጨምራላችሁ። እኔ ካለኝ ልምድ አንጻር ጨውን ባታበዙ እመክራችኋለሁ። ጨውን ጨምራችሁ ድንቹን ከላይ ካስገባችሁ በኋላ ድንቹን ባዘጋጃችሁት መረቅ በደንብ ትለውሱታላችሁ። የመረቁ ምጣኔ ከድንቹ አንጻር በተወሰነ መልኩ ከፍ ማለት አለበት። በተጨማሪ እኩልና ቆንጆ ሆኖ እንዲበስልላችሁ ድንቹ ፈጽሞ መደራረብ የለበትም። ማንኪያችሁን በመጠቀም ሁሉንም ድንች ዘርዘር አርጋችሁ ማስቀመጥ ይጠበቅባችኋል። ድንቹን ምስሉ ላይ በምትመለከቱት መሰረት ዘርዘር አርጋችሁ ካዘጋጃችሁ በኋላ የመጋገሪያ ምድጃችሁን የላይኛውንም የታችኛውንም ታበሩና በ180 ዲግሪ ሴንቲግሬድ ከ30 እስከ 45 ደቂቃ ያህል ትጠብሱታላችሁ። ይህ ደቂቃ ምጣኔ የሚወሰነው እንደ ምድጃችሁ ጥራት፣ እንደ ጨመራችሁት የመረቅ መጠን፣ እንዲሁም እንደምታዘጋጁት የድንች ብዛት ይወሰናል። ደቂቃው ምጣኔ ካልመጣላችሁ ድንቹን መጥበስ ያለባችሁ የጨመራችሁት መረቅ ሙሉ ለሙሉ ካለቀ በኋላና ድንቹ ተጠብሶ ወርቃማ ይዘት እስኪይዝ መሆን አለበት። ታዲያ ይህን ድንሽ ጥብስ ስታዘጋጁ ቢያንስ ሁለት ጊዜ አውጥታችሁ ማገላበጥ ይኖርባቸዋል። ስታገላብጡት እሳት ያልደረሰው ቦታ እሳት እንዲያገኝ እንዲሁም መረቁ በሚገባ እንዲዳረስ ያግዘዋል። በጣም ከቸኮላችሁና ቶሎ እንዲደርስ ከፈለጋችሁ ደግሞ የምድጃችሁን የሙቀት መጠን ከፍ አርጋችሁ ማዘጋጀት ትችላላችሁ። ነገር ግን ይህን ስታደርጉ የምታዘጋጁት የድንች ጥብስ ሊደርቅባችሁ ይችላል። ስለዚህ ልክ እኔ እንደማደርገው ረጋ አርጋችሁ በዝቅተኛ ሙቀት ብታበስሉ ትመክራችኋለሁ። ከምድጃው አውጥታችሁ ድንቹን አንዴ ካገላበጣችሁት በኋላ ወደ ምድጃው መልሳችሁ ታስገቡታላችሁ። ይህንንም ሂደት አንዴ ከደገማችሁት በኋላ ድንቹ ሙሉ ለሙሉ መረቁን ጨርሶ ምስሉ ላይ በምትመለከቱት መሰረት ወርቃማ ይዘት ይዞ ይጠበስላችኋል። ድንቹ ሳይበስል መሃል ላይ መረቁን ከጨረሰባችሁ የፈላ 45 ደቂቃ ያልካበሰል ትችላ። አሁን ድንቹ ቆንጆ ሆኖ ደርሶልናል። አሳምረን ደግሞ እናቀርባለን። ይህን ድንች አሳምራችሁ ለማቅረብ ዝርግ ሰሃን ላይ ምስሉ ላይ በምትመለከቱት መሰረት ማቅረብ ትችላላችሁ። ሲታይ እንዲያምርና ለመብላት እንዲጋብዝ ከላይ ሎሚ ሰነጣጥቃችሁ ጨምሩበት። ከፈለጋችሁ የተወሰነ ሎሚ ከላይ መጭመቅ ትችላላችሁ። እኔ ግን ያደረግኩት ላዩ ላይ የቀረውን መረቅ በማንኪያ እየጻቁ ከላይ አፍስሼበታለሁ። ነጭ ሽንኩርቱና መረቁ ልዩ የሆነ ጣዕም ነበረው። ግሪክ ሌመን ፖቴቶ እንግዲህ እንዲህ ነው የሚዘጋጀው። የዛሬው ድንች ጥብስ ለየት እንዳለላችሁ ተስፋ እናደርጋለን። ሁላችሁም በየቤታችሁም እንደምትሞክሩት እንገምታለን። ከሞከራችሁት የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ ሁልጊዜ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።